እግር ኳስ ለምን ተአምር እንደሆነ ታውቃላችሁ? ለምን ቢዩቲፉል ጌም እንደሚሉት? ልክ ጨዋታው ይሄ ነው፣ ውጤቱም ታውቋል ብለን ስንደመድም፣ ልክ ትንፋሻችንን ዋጥ አድርገን የዛሬው ጨዋታ ምንም አልነበረውም ብለን ሪሞቱን ልንዘጋ ስንል እግር ኳስ እውነተኛ ማንነቱን ያሳየናል። ሁሉንም ስሌቶቻችንን፣ ትንበያዎቻችንንና እምነቶቻችንን በአንድ ቅጽበት ውስጥ እንደ መነጽር ሰባብሮ ይጥለዋል። የዛሬው ዝግጅታችን የዚህ እውነት ህያው ምስክር ነው። ቅዳሜ ሁለት ታላላቅ ቡድኖች፣ ሁለት ግዙፎች ሲንገዳገዱ ተመልክተናል። አንደኛው በድል አፋፍ ላይ ቆሞ በ80ኛው ደቂቃ ላይ ጨርሻለሁ ብሎ በመጨረሻዎቹ አስር ደቂቃዎች ውስጥ ወደ ፍጹም ትርምስ ውስጥ ሲገባየን፣ ሌላኛው በፕሪሚየር ሊጉ አናት ላይ እንደ ንስር ተቀምጦ የማንም ምሽግ ሊሰብረው ያልቻለው የማሸነፍ ሰንሰለቱን እንደ ሀብል አንገቱ ላይ ያንጠለጠለው ባልጠበቀው ቡድን ባልጠበቀው ሜዳ ላይ ምሽጉ ሲፈርስበት፣ ክብሩ ሲገፈፍ ተመልክተናል። ይ የሁለት ታላላቅ ቡድኖች የማንችስተር ዩናይትድ እና የአርሰናል ባልጠበቁት ቅጽበት እንዴት እንደተፈተኑ የሚተርክ ድራማ ነው። እስኪ በመጀመሪያ ወደ ለንደን እንሂድ። ማንችስተር ዩናይትድ በስፐርስ ሜዳ ያደረገው ይሄ ጨዋታ ለ80 ደቂቃ ያህል ስፐርስ በሜዳቸው እንዴት ተቸገሩ፣ ዩናይትድ በአንድ የጎል ሙከራ ብቻ ሊያሸንፍ ነው የሚያስብል እንቅልፍ የሚጋብዝ ነበር። ከዛ ሁሉም ነገር አበደ። ጨዋታው በሁለት አቻ ተጠናቀቀ። ግን እንዴት፣ እንዴት ያለ ፍጻሜ ነው! ምንም እንኳን በመጨረሻ ሰዓት ድሉን የጣሉ ቢመስሉም ከሁኔታው አንጻር ደስተኛ የሚሆኑት ማንችስተር ዩናይትዶች ናቸው። ወደ ኋላ እንመለስ። ዩናይትድ አንድ ለዜሮ እየመራ ነው። ቶማስ ፍራንክ የስፐርስ አሰልጣኝ የሚችለውን ሁሉ ሞክሯል። ተጫዋች ያስገባል፣ ያወጣል፣ ምንም የሚሰራ አይመስልም። ዩናይትዶች በመከላከል ላይ ምቾት ተሰምቷቸዋል። ልክ እንደተባለው በማጥቃቱ ራሳቸውን በክብር አልሸፈኑም፣ ግን አንድ ለዜሮ ይበቃቸው ነበር። ነገር ግን ኡዶጊ ወደ ሜዳ ሲገባ የሆነ ነገር ተቀየረ። ትንሽ ሕይወት ትንሽ ትንፋሽ በቶተናም በኩል ታየ። ያኔም ቢሆን ዩናይትድ በቃ ይሄንን የአንድ ለዜሮ ድል ይዤ እወጣለሁ ብሎ ተረጋግቶ ነበር። ነገር ግን ዩናይትድ ትልቅ ስህተት የሰራው እዚህ ላይ ነው። የመጀመሪያውን አጋማሽ ተቆጣጥረው ጎል አግኝተው ነበር። የስፐርስን ድክመት እየተጠቀሙ ነበር። ነገር ግን ከዚያ በኋላ መጫወት አቆሙ። አንድ ለዜሮን ለመከላከል መሞከር ባይባልም፣ ጨዋታው እየተንዛዛ ሲሄድ ዩናይትዶች ደስተኛ ይመስል ነበር። ይሄ ቡድን ይሄ የስፐርስ ቡድን በሜዳው ምን ያህል ተሰባሪ ፍራጃይል እንደሆነ እያወቁ ላለፈው አንድ አመት በሜዳቸው ተሸንፈው ጎል አስተናግደው የደጋፊውን ቁጣ ይቀመሱ መሆናቸውን እያወቁ መርዛቸውን አልረጩም። ሄደው ሁለተኛውን ጎል አላመጡም። ደጋፊው ኮ በእረፍት ሰዓት ተጫዋቾቹን ቡ ብሏቸው ነበር። ሻቪ ሲሞንስ በሰማንያኛው ደቂቃ ሲወጣ ቡ ብሏል። ዩናይትድ ይህንን ተጠቅሞ ጨዋታውን መግደል ሲገባው ቁጭ ብሎ ጠበቀ። እናም ቅጣቱ መጣ። ማቲስቴል አስቆጠረ። አንድ ለአንድ ከዚያስ ትርምስ። ዩናይትድ በአስር ተጫዋች ቀርቷል። እናም ዴሊክት ለመጀመሪያው ጎል መቆጠር ምክንያት የነበረው ስህተቱን ለማረም በሚመስል መልኩ በመጨረሻው ደቂቃ ዘሎ ተነሳና ሁለት ለሁለት። አዎ ዴሊክት ራሱን ከውርደት አድኗል። ግን ጥያቄው ይቀራል። እውነታው ግን ማንቸስተር ዩናይትድ አሁን ባለበት ሁኔታ ከሜዳው ውጪ ሄዶ አንድ ለዜሮ ከመራ በኋላ በቃ ጨዋታውን ልቆጣጠር ልጨርስ ብሎ የመጫወት አቅም ገና የለውም። ዩናይትድ አሁን ያለው ማንነት ቁጭ ብሎ መጠበቅና በመልሶ ማጥቃት መጫወት ነው። በእርግጥም በመልሶ ማጥቃት አደገኛ ናቸው። ሙቤሙ አለ፣ ኩኛ አለ፣ ሼሽኮ በመጨረሻ ሰዓት እድሎችን አግኝቷል። ስለዚህ ዩናይትድ ተከላክሎ በመልሶ ማጥቃት መጫወቱ ሊያስደንቀን አይገባም። ይህ ግን አጠያያቂ ነው። ስፐርስኮ ተንበርክከው ነበር፣ ደጋፊው ከጎናቸው አልነበረም። ያልነበረም እንዴ፣ ዩናይትድ ሄዶ ሁለተኛውን ጎላ አምጥቶ ጨዋታውን የሚገርልበት ህዝበት ነገር ግን መልሱ አይ ነው። ዩናይትድ ጫና ሊፈጥር ቢሞክር ኖሮ ክፍተት ይሰጥ ነበር። ያ ደግሞ ቶተናምን ወደ ጨዋታ ይመልስ ነበር። ነገር ግን ከዚህ ሁሉ ድራማ ጀርባ ትልቅ ጥያቄ አለ። የዩናይትድ የወደፊት ተስፋ ምንድን ነው? በአንድ በኩል ብሩህ ተስፋ አለ። አዲሱ የፊት መስመር ሙቤሞ፣ ኩኛ፣ ሼሽኮ እየተናበቡ ነው። ካሴሚሮ ወደ ቀድሞ ብቃቱ እየተመለሰ ነው። በሌላ በኩል ግን ትልቅ ጥርጣሬ አለ። አሰልጣኝ አሞሪም ለምን ይህን ያህል ተጫዋች ይቀያይራል ባለፈው ዓመት በአውሮፓ ጨዋታዎች ምክንያት ይገባኛል አሁን ግን ከሳምንት ሳምንት እየተጫወቱ ለምን ይሄ ሁሉ ለውጥ በተለይ የመሀል ተከላካይ መቀየር ጨዋታውን ተቆጣጥረ ምንም ጫና ሳይኖርብህ ለምን ቡድኑን ትበታትናለህ በእርግጥ የስፐርሱ አሰልጣኝ ቶማስ ፍራንክ ቅያሬዎቹ ሰርተውለታል ኦዶጊና ጓደኛው በግራ መስመር የፈጠሩት ጥምረት ዩናይትድን አናውጦታል ሻቪ ሲሞንስን አስወጥቶ ማቲስ ቴልን ሲያስገባ ደጋፊው ቡ ብሎ ነበር፣ ግን ቴል ጎል አስቆጠረ። ታዲያ ከሁለቱ ማን የተሻለ ደረጃ ላይ ሆኖ ያጠናቅቃል? መልሱ ግልጽ ይመስላል። ማንችስተር ዩናይትድ። ምክንያቱ በሳምንት አንድ ጨዋታ ብቻ መጫወት በዚህ የጨዋታ መደራረብ ዘመን ትልቅ ጥቅም ነው። እናም የዩናይትድ የማጥቃት መስመር አሁን ካለው ጠፍጣፋ ወይም ፍላት ከሆነው የስፐርስ የማጥቃት መስመር የተሻለ ይመስላል። ማንችስተር ዩናይትድ ትርምስ ስንወጣ ዓይናችንን ወደ ስታዲየም ኦፍ ላይት የሰንደርላንድ ሜዳ እናዞራለን። እዚህ ከዩናይትድ ድራማ የባሰ የአንድ ግዙፍ ቡድን መፈተን አይተናል። አርሰናል፣ እስቲ እነዚህን ቁጥሮች አዳምጡ። በሁሉም ውድድሮች 10 ተከታታይ ጨዋታ የማሸነፍ ሰንሰለት ተበጠሰ። ለ811 ደቂቃዎች ጎል አለማስተናገድ ተሰበረ። ለ18 ተከታታይ ጨዋታዎች ከሁለት ጎል በላይ አለማስተናገድ ተሰረዘ። ይሄን ሁሉ ሰንሰለት የበጠሰው ማን ነው? ሰንደርላንድ። እንዴት? እንዴት ቻሉ? ሌሎቹ ቡድኖች የሞከሩት ያልቻሉትን ሰንደርላንድ እንዴት አደረገው? መልሱ ግልጽ ነው። ምክንያቱም ሰንደርላንድ ልክ እንደ አርሰናል ትልቅ፣ ጠንካራና በአካል የሚገዳደር ስለሆነ ነው። አርሰናል በአውሮፓ ውስጥ በአካል ብቃቱ ጠንካራው ቡድን ነው ተብሎ ሲነገር ነበር። ዛሬ ግን ሰንደርላንድ በዚያው ልክ ተጋፍጦታል። ነጥብ ያገኙት እንደ አርሰናል ለስላሳ እግር ኳስ ሲልኪ ሶከር ለመጫወት ሞክሮ አይደለም። ነጥብ ያገኙት ብልጥ ነበሩ ነው። እንዴት? ሰንደርላንድ ኳስን ከኋላ ለመጀመር አልሞከሩም። አርሰናል ላስቆጠረው ጎል ምክንያት ከሆነችው ስህተት በስተቀር አእምሮአቸውን ተጠቅመዋል። ኳሱን ወደፊት ነው የጣሉት፣ ግን በዘፈቀድ አይደለም። ኳሱን ወደ አጥቂያቸው ኢሲዶር ይጥሉታል። ኢሲዶር ድንቅ ነበር። ጋብሪኤልና ሳሊባ ከበውት ነበር፣ እሱ ግን ኳሱን ይዞ ሰውነቱን ተጠቅሞ ለሌሎች ያቀብል ነበር። በእርግጥም በአንደኛው አጋማሽ በጭንቅላት ጉዳት ጨዋታው ሲቆም፣ ይሄ ጨዋታ ምን ያህል የአካል ፍልሚያ እንደነበር ይነግራችኋል። ይህ የሰንደርላንድ የልብ የነፍስ የፍላጎትና የትግል ውጤት ነው። አርሰናል እንዲያንገላታቸው አልፈቀዱም። ይህ ምናልባትም አርሰናልን ለመጣል ፍጹም እቅድ፣ ፐርፌክት ብሉፕሪንት ሊሆን ይችላል። ችግሩ ግን ብዙ የፕሪሚየር ሊግ ቡድኖች ይህንን እቅድ ለመጠቀም ፈቃደኛ አይደሉም። ሁሉም ከኋላ ኳስ መስርተው መጫወት ይፈልጋሉ። ሰንደርላንድ ግን ያንን አልፈዋል። ረጅም ኳስ ተጫውተዋል። እንደ ዛሬው የተናወጠ ራትልድ አርሰናል ታይቶ አይታወቅም። ይህ ነው የዛሬው ትልቅ ዜና። አርሰናል ተናውጧል። እርግጥ ነው ለአርሰናልም ክብር መስጠት አለብን። ለሰንደርላንድ ፍልሚያ እጃቸውን አልሰጡም። ኳሱን መሬት ላይ አውርደው በራሳቸው ጥራት ሊታገሏቸው ሞክረዋል፣ እና በትሮሳርድ ድንቅ ጎል መሪነቱን ወስደው ነበር ሁለት ለአንድ። ከዚያስ ሰንደርላንድ ምላሽ መስጠት ይችላል ወይ የሚለው ጥያቄ መጣ። አዎ ቻሉ። ሚካኤል አርቴታ ተጫዋቾችን ቀየረ። ሁለት ለአንድ ሲመሩ የመጨረሻዎቹ 15 ደቂቃዎች ፍልሚያ እንደሚሆን አውቋል፣ ግን ሊይዙት አልቻሉም። የስታዲየሙ ድባብ ከቁጥጥር ውጪ ነበር። ዳኛው ሰባት ደቂቃ ሲጨምር ስታዲየሙ ፍላይት ፈነዳ። እናም ጎሉ መጣ። ሁለት ለሁለት ባላርድ፣ አስገራሚ የጥቃት ፍጻሜ። ታዲያ ይሄ ለአርሰናል ምን ማለት ነው? አሁን አርቴታ ትልቁን ምስል ማየት አለበት። አርሰናል ነጥብ የጣለው አወቃቀሩ ስህተት ሆኖ ወይም ተጫዋቾቹ ደካማ ሆነው አይደለም። ነጥብ የጣለው ተጋጣሚው ጫና ፈጥሮ በፍጹም ቅጣት ምት ክልል ውስጥ ሁለተኛ ኳሶችን ሰከንድ ቦልስ ስላገኘ ነው። የሰንደርላንድ ጎሎች እኮ በሚያምር ቅብብል አልተገኙም። ወደ ሳጥን ውስጥ በተጣሉ ኳሶች ነው የተገኙት። ስለዚህ ይሄ የአርሰናልን የዋንጫ ጉዞ ሊያደናቅፈው አይገባም። ግን አንድ የአርሰናል ቅሬታ ወይም ድክመት መነሳት አለበት። አርሰናል በሀገር ውስጥ ጨዋታዎች አንድም ቡድን አፍርሶ ብሎውት አድርጎ አላሸነፈም። በአውሮፓ ያደርጉታል፣ በእንግሊዝ ግን አያደርጉትም። ድላቸው ሁልጊዜ በአንድ ጎል ቢበዛ በሁለት ጎል ነው። ይሄ ምን ማለት ነው? ጨዋታውን ሙሉ በሙሉ ቢቆጣጠሩም፣ አንዲት ስህተት፣ አንዲት እድል ተጋጣሚ ወደ ጨዋታ ትመልሳለች። ልክ ቅዳሜ እንዳየ ነው።

እናም ይሄ ነው እግር ኳስ። በአንድ ቅጽበት የማንችስተር ዩናይትድ የ1 ለ0 ድል ወደ 2 ለ2 ትርምስ ተቀየረ። በአንድ ቅጽበት የአርሰናል የ811 ደቂቃ ምሽግ ተሰበረ። ዩናይትድ ማንነቱን እየፈለገ በአሰልጣኙ ቅያሬዎች ግራ ተጋብቶ፣ ግን አሁንም በሳምንት አንድ ጨዋታ የመጫወት ጥቅም ይዞ ጉዞውን ቀጥሏል። አርሰናል ምሽጉ ተሰብሯል። የማሸነፍ ሰንሰለቱ ተበጥሷል። አሁን እውነተኛው ፈተና ይጀምራል። ከፊታቸው ሶስት የለንደን ደርቤዎች ይጠብቋቸዋል። ይህንን መንገድ ተቋቁመው ከዚህ ድክመታቸው ጨዋታን ያለመግደል መግደል ተምረው ለዋንጫው ያላቸውን ጥንካሬ ያሳዩን ይሆን? ይህ ሳምንት እግር ኳስ ማንም የማይገምተው ንጉስ መሆኑን በድጋሚ ያረጋገጠበት ሳምንት ነበር። የሊቨርፑልና እና የማንችስተር ሲቲን የሱፐር ሰንደይ ፍጥጫ ደግሞ በቀጣይ እንመለከታለን። እስከዛው ቸር ቆዩልን።